ሰላም ጤና ይስጥልኝ ውድ የሶለዳ ሚዲያ ቤተሰቦቻችን፣ እንዴት አላችሁ? ለእለቱ የምራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የሚደረጉ ሙከራዎችና የህገ መንግስታዊ ልምምዶች እንዳሉ ስለማናውቅ ሳይሆን የአስገዳዮች ፉከራ የሟቾች መጥፋት ስለሚጨምር ነው ከአቅም በላይ የታገስ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ከሚገኙ ተፎካካሪ ፓርቲዎች ባደረጉት ውይይት ላይ ከትግራይ ወቅታዊ ሁኔታ ጋር ተያይዞ ከፓርቲዎቹ ለተነሳላቸው ጥያቄ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በትግራይ ያለው የህወሓትን የሕገ መንግስታዊ አካሄድን በተመለከተ በሰጡት ማብራሪያ ላይ ትንሽ ዘመን ተቀይሯል ያሉ ሲሆን የዛሬ አራት ወይም አምስት ዓመት የነበረን የውጊያ አቅምና ቴክኖሎጂ እንደተቀየረና በተቻለ አቅም ከሚቻለው በላይ ውጊያ ለማስቀረት እየተሰራ እንደሆነ አብራርተዋል። አክለውም ያኔም ከጦርነቱ በፊት እንደተናገሩት በውጊያ እንደ የትግራይ ወጣቶችና እናቶች የተጎዳ እንደሌለ የገለጹ ሲሆን አስገዳዮች ይፎክራሉ፣ ማቾች ግን ጉዳዩን ሳያውቁት እንደሚጠፉ ገልጸዋል። የወጣቶች መጥፋት እንዳይፈጠር ነው ከአቅማችን በላይ ትዕግስት የምናደርገው ያሉት ጠቅላይ ሚኒስትሩ ትግራይ ውስጥ ሊመጣ የሚገባው እድገትና ሊሰራ የሚገባው ልማት ተሰርተዋል ብለው እንደማያምኑና በህወሀት በኩል የሚደረጉ ሙከራዎች እና የህገ መንግስታዊ ልምምዶች እንዳሉ ስለማያውቁ ሳይሆን የአስገዳዮች ፉከራ የማቾች መጥፋት ስለሚጨምር መታገሳቸው ጠቅሰዋል። ስለ ተፈናቃዮች በሰጡት ማብራሪያ ለመመለስም አንድ መቶ ፐርሰንት ዝግጁ መሆናቸውን ገልጸው የራያ ተፈናቃዮች መልሰናል። የወልቃይትም የማንም የፖለቲካ መሳሪያ ሳይሆኑ ተፈናቃዮች ለመመለስ ዝግጁ መሆናቸውን አስረድተዋል። አሁን ያሉ የፖለቲካ ፓርቲ ሊቀመንበሮችን ሁሉን ብንሰበስብ ቦታ አይበቃንም ሲሉ ጠቅላይ ሚኒስተር ዶክተር አብይ አህመድ ገለጹ። ከሰባ በላይ ፖለቲካ ፓርቲዎች ባሉበት ሁኔታ ፓርቲዎችን በሀያ ካቢኔ ለማካተት ቦታ አይበቃንም ሲሉ ጠቅላይ ሚኒስተር ዶክተር አብይ አህመድ ተናግረዋል። በኢትዮጵያ ፖለቲካ ውስጥ ሁሉም የፖለቲካ ፓርቲ ሊቀመንበር መሆን ስለሚፈልግና አሁን ያሉ ፓርቲዎች ከሰባ በላይ መሆናቸውን የጠቀሱት ጠቅላይ ሚኒስትሩ ፓርቲዎች ሰብሰብ ቢሉ ግን ለማሳተፍ ማመቺ እንደሆነ ገልጸዋል። ፓርቲያቸው ብልጽግና ተፎካካሪ ፖለቲካ ፓርቲዎችን በማሳተፍ በትብብር ለመስራት ክፍት መሆኑን ጠቅሰው፣ ዋናው መስፈርቱ ግን ኢትዮጵያ እንደ ታላቅ ሀገር ሆና እንድትቀጥል በመንግስት በኩልም በተፎካካሪ የፖለቲካ ፓርቲዎች በኩልም የመተው ልምምድ ያስፈልጋል ብለዋል። አሁን በካቢኔ ውስጥ የተካተቱ የፖለቲካ ፓርቲ ተወካዮች በሚነሱ የፖሊሲ ጉዳዮች ሁሉ ላይ ከፍተኛ ክርክር እንደሚያነሱ ጠቁሰው እንደነዚህ አይነት ልምምድ ሀገርን ለመገንባት ወሳኝ መሆኑን ገልጸዋል። ከዲሞክራሲ ልምምድ ማነስ የተነሳ አሁንም ያልተፈቱ ችግሮች መኖራቸው መኖራቸውና መንግሥት ችግሮቹ ከታች እስከ ላይ ድረስ እንደሚኖሩ ስለሚያምን በሂደት ለማረም እየሰራ እንደሆነም ተናግረዋል። በዚህ መሰረት ከዚህ በፊት ከተፎካካሪ ፓርቲ ተወካዮች ጋር በተደረገ ውይይት አሉ የተባሉ ችግሮችን ለማረም በርካታ እርምጃዎች መውሰዳቸውና አሁንም እንደሚቀጥል ጠቅሰዋል። ተፎካካሪ የፖለቲካ ፓርቲዎች ሌብነት፣ ጽንፈኝነትና ዲሞክራሲ ላይ ያሉ ችግሮች አስመልክቶ ብልጽግና ፓርቲ ውስጥ አሉ የተባሉ እንዲጠቁሙ ጠይቀው ፓርቲዎቹ ውስጣቸው መፈተሽ እንዳለባቸውም አሳስበዋል። ሀሳብ አንግቦ ተደራጅቶ ሀሳቡን ሽጦ ለሚፎካከር ፓርቲ ለትብብር አመቺ መሆኑን ያወሱት ጠቅላይ ሚኒስትሩ ሁለት አማራጭን ይዘው መጓዝ ግን ተቀባይነት እንደሌለውና የህግ ተጠያቂነት እንደሚያስከትልም አሳስበዋል። ሦስት አስር ዓመት አንድ መሪ የመከነው የኤርትራውያን ተስፋ በሚል የኢሳያስ አፈወርቂን አገዛዝ ላይ ትችት ቀረበ። ቢቢሲ ስለ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የኤርትራውያንን ተስፋና ህልም አምካኝነት የሚገልጽ ትችት ዘግቧል። በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወደሱት ኢሳያስ አፈወርቂ ስልጣን ከተቆናጠጡ ሰላሳ ሁለት ዓመታት ቢያስቆጥሩም የኤርትራውያንን ተስፋና ህልም ሊያሳኩ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 ኢሳያስ ከገባንበት አረንቋ ያውጣናል ብለው ባዶ ተስፋ ለተሞሉ የኤርትራውያንም የትኩረት ማዕከል ናቸው። የ79 ዓመቱ አዛውንት በስልጣን በቆይባቸው ሦስት አስር ዓመታት ምርጫ አካሂደው አያውቁም። በቅርብ ጊዜ ውስጥ ለውጥ እንደሚመጣ የሚያሳይ ጭላንጭልም የለም። ይህ ግን በ1990ዎቹ እጅጉን በጣም የተለየ ነበር።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 ኢሳይያስ በመጀመሪያዎቹ የነፃነት ዓመታት በነበረው የስልጣናቸው የጫጉላ ጊዜ በአለም አቀፍ ደረጃ ሞቅ ያለ አቀባበል ሲደረግላቸው ከምዕራቡ ዓለም ጋር የጠበቀ ግንኙነት እንዲኖራቸው ፈለጉ። በአውሮፓውያኑ 1995 የወቅቱ የአሜሪካ ፕሬዚዳንት ቢል ክሊንተን የኤርትራውን መሪ ወደ ዋይት ሀውስ ጋብዘው ሀገሪቱ በዲሞክራሲ ጎዳና ላይ የጀመረችው ጠንካራ ጉዞ አድናቆታቸውን ገለጡ። በወቅቱ ኤርትራ የህግ የበላይነትና ዲሞክራሲያዊ ስርዓትን ያሰፍናል ተብሎ የታሰበውን አዲስ ህገ መንግስት እያረቀቀች ነበር። ፕሬዚዳንት ኢሳያስ ህገ መንግስታዊ ስርዓት እስኪመሰረት ድረስ የሽግግር ፕሬዚዳንት እንዲሆኑ ነበር የታሰበው። አዲሱ ህገ መንግስት እንደ ኤሮፒያን አቆጣጠር በግንቦት 1997 በህዝብ ተወካዮች ሸንጎ በኩል ጸድቋል። ነገር ግን እንደ አውሮፓውያን አቆጣጠር በ1998 ኤርትራውያን ሀገራዊ ምርጫ ይካሄዳል ብለው ሲጠብቁ በኤርትራና በጎረቤት ሀገር ኢትዮጵያ መካከል በተፈጠረው አጨቃጫቂ ድንበር ምክንያት ጦርነት ተቀሰቀሰ። ኢሳያስ ምርጫውን ላልተወሰነ ጊዜ ለማራዘም ጦርነቱን እንደ ምክንያት ተጠቅመዋል ተብለው ይከሰሳሉ። የመድብለ ፓርቲ ዲሞክራሲያዊ ስርዓትን ለመፍጠር ቃል የገቡት ፕሬዝዳንቱ እንደ አውሮፓን አቆጣጠር በ2000 የሰላም ስምምነት ከተደረሰ በኋላ ቁርጠኝነታቸው ተፈትሿል። የቀድሞ የቅርብ ጓደኛቸው እና የትግል አጋሮቻቸው ጨምሮ በርካታ ሚኒስትሮቻቸው በመንግስታቸው ላይ ተሀድሶ እንዲደረግ ጥሪ ማቅረብ ጀመሩ። እነዚህ ከፍተኛ የመንግስት ኃላፊዎች በመጋቢት 2001 በጻፉት ግልጽ ደብዳቤ በኋላ ላይ ቡድኑ 15 ተብሎ መጠራት ጀምሯል። ፕሬዚዳንቱን ስልጣናቸውን አላግባብ ተጠቅመዋልና ከጊዜ ወደ ጊዜ ፈላጭ ቆራጭ እየሆኑ መጥተዋል ሲሉ ቅሬታቸው ገለጹ። ህገ መንግስቱ እንዲተገበርና ሀገር አቀፍ ምርጫ እንዲደረግም ጠየቁ። እንደ ኤሮፓያን አቆጣጠር ከ1990 ዘጠናዎቹ አጋማሽ ጀምሮ ብቅ ብቅ ያሉት ጋዜጦች በወቅቱ ህዝባዊ ግንባር ለዲሞክራሲና ለፍትህ ወይም ህግደፍ ተብሎ ከተሰየመው ፓርቲ አባላት ጀምሮ የሌሎችንም ጠንካራ አስተያየቶቹ ይዘው ይወጡ ስለነበር ኤርትራውያን ጥቂት ነፃነትን ማጣጣም ጀመሩ። የሽግግር ብሔራዊ ሸንጎ ምርጫ መቼ እንደሚካሄድ ወስኖ የምርጫ ኮሚሽን እየተቋቋመ እና የቀረቡ የፖለቲካ ፓርቲ ህጎች ክርክር እየተካሄደባቸው ነበር። ሀገሪቷ ቀስ በቀስ ወደ ዲሞክራሲያዊ ስርዓት ግንባታ መንገድ እየተጓዘች መሰለች። ነገር ግን ይህ አዝጋሚ ጉዞ በመስከረም ሁለት ሺ አንድ የዓለም ትኩረት በአሜሪካ ላይ ከተሰነዘረው የሽብር ጥቃት በኋላ በድንገት ተዘጋ። የሀገሪቱ መንግስት አንድ ቀን ጠዋት ጠንካራ ትችት በማቅረብ የሚታወቁትን ነጻ ጋዜጦች በሙሉ ዘጋቸው። በርካታ የጋዜጦች አዘጋጆችና ጋዜጠኞች ታሰሩና ከዚያ በኋላም የነፃ ፕሬስ ወሬ ሳይሰማ ቀረ። በተመሳሳይ ሁኔታ መንግስት ቡድን 15 ተብሎ ከሚታወቁት ውስጥ 11ን በቁጥጥር ስር ያዋለ ሲሆን ከነዚህም ውስጥ የቀድሞ የውጭ ጉዳይ ሚኒስተሮች፣ የጦር ኃይሎች ጠቅላይ ታማጆር ሹምና በርካታ የብሔራዊ ምክር ቤት አባላት ይገኙበታል። ከዚያ ጊዜ ጀምሮ እነዚህ ግለሰቦች ላለበት ሁኔታ የተሰማም የታየም ነገር የለም። ከዚያ ጊዜ አንስቶ የበርካታ ኤርትራውያን ተስፋ እንደጉም በኖ ጠፋ። ነገር ግን ኢሳያስ ቀድሞውንም ቢሆን ዲሞክራሲያዊ ለውጦችን ከማስተዋወቅ በብዙ መንገድ ርቀው ነበር። በአውሮፓውያኑ የሚያዚያ 2001 ፕሬዚዳንቱ በፖለቲካ ፓርቲዎች ውስጥ የመሳተፍ ፍላጎት ኖሮኝ አያውቅም ሲሉ ተናግረዋል። አሁን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም፣ ወደፊትም ቢሆን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም። ዲሞክራሲያዊ ሂደቱን ውዥንብር ሲሉ የጠሩት ሲሆን ሕግደፍ ፓርቲ አይደለም ሀገር ነው ሲሉም የፓርቲያቸው አይነኬነት አብራርተዋል። ለብዙዎች ፕሬዝዳንቱ የዲሞክራሲያዊ ማሻሻያዎችን ለማድረግ እንደማይፈቅዱ ግልጽ ሆነ። የተቃውሞ ድምጾችን ማፈናቸውና ምርጫ ለማካሄዳቸው እርሳቸውንም ሆነ የሀገሪቱ እንድትገለል አድርገዋል። ሆነም ደጋፊዎቹ በምዕራባውያን ሀገራት ኢፍትሃዊ በሆነ መልኩ መገለል እንደደረሰባቸው በመግለጽ ኢሳያስን የብሔራዊ ነጻነት ምልክት በማድረግ ያሞካሿቸዋል። ፕሬዚዳንት ኢሳያስ እንደ አውሮፓውያን አቆጣጠር በ2002 የሽግግር ምክር ቤት ይፋዊ ባልሆነ መንገድ አፍርሰዋል። በ2018 ካቢኔው ላይ ተመሳሳይ እርምጃ ወሰዱ። አንዳንድ በእድሜ የገፉና ምንም እውነተኛ ስልጣን የሌላቸው ሚኒስትሮች አሁን ደካማ የመንግስት ቢሮዎችን ይመራሉ እና በርካታ ሚኒስቴር መስሪያ ቤቶች መከላከያን ጨምሮ ያለ ሚኒስተር ይመራሉ። ብዙዎች የነጻነት ጀግና የነበሩት ግለሰብ ለምን እንዲህ አይነት አፋኝ የሆነ እርምጃ እንደወሰዱ ይጠይቃሉ። የቀድሞው የክልሉ አስተዳዳሪና ከፍተኛ አምባሳደር አብደላ አደም ኢሳያስ በዲሞክራሲ ፈጽሞ እንደማያምኑና ሁልጊዜም የስልጣን ጥማት እንደነበራቸው ይናገራሉ። አሁን በለንደን በስደት የሚኖሩት አብደላ እንደሚሉት ከሆነ ኢሳያስ ከነፃነት በፊትም ቢሆን ሻቢያን በጠንካራ መዳፎች ስር በማድረግ ይመሩ ነበር። ስልጣኑን ሊገዳደሩ የሚችሉ ህዝባዊ ቁቡልነትና የትግል ብቃት ያላቸው መሪዎች በስልታዊ መልኩ አዳክሞ ከስልጣን አስወግደዋል ይላሉ። ፕሬዚዳንት ኢሳያስ በጉንበት 2014 እንደ አውሮፓን አቆጣጠር አዲስ ህገ መንግስት የማዘጋጀት እቅድ እንዳላቸው ያስታወቁ ሲሆን በኋላም እንደ አውሮፓን አቆጣጠር በ1997 የጸደቀው ህገ መንግስት አክትሞለታል ሲሉ ተናግረዋል። ነገር ግን ከዚያ ጊዜ ጀምሮ ምንም አይነት እንቅስቃሴ አልታየም። አዲስ ህገ መንግስት የማርቀቅ ሀሳብ የመጣው እንደ አውሮፓን አቆጣጠር በ2013 በከፍተኛ ወታደራዊ መኮንኖች መፈንቅለ መንግስት ሙከራ ምክንያት ሊሆን ይችላል። ወታደራዊ መኮንኖቹ ታንኮችን በዋና መዲናው አስመራ እየነዱ ለበርካታ ሰዓታት የብሔራዊ ቴሌቪዥንና የሬዲዮ ጣቢያዎችን ተቆጣጥረው ቆይተዋል። ሙከራው መክሸፉን የተረዱት ወታደራዊ መኮንኖች በመገናኛ ብዙሃን የ1997 ህገ መንግስቱ ተግባራዊ እንዲደረግና የፖለቲካ እስረኞች እንዲፈቱ ጥሪ ለማቅረብ ሞክረዋል። ነገር ግን የጸጥታ ኃይሎች ስርጭቱ እየተላለፈ እያለ አቋርጠውታል። የማዕድን ሚኒስትሩን ጨምሮ በርካታ ባለስልጣናት፣ አስተዳዳሪዎች፣ ዲፕሎማቶችና ጀኔራሎች ታስረዋል የመፈንቅለ መንግስቱ መሪ በቁጥጥር ስር ከመዋላቸው በፊት ራሳቸውን አጥፍተዋል በናይጀሪያ ዲፕሎማት የነበሩት ዘርአ ስላሴ ሺከር ስራቸውን ትተው በዩናይትድ ኪንግ ደም ጥገኝነት ጠየቁ በነፃነት ትግሉ ውስጥ የተሳተፉትና በናይጀሪያ የኤርትራ አምባሳደር የነበሩት አሊ ኦሜሩ በቁጥጥር ስር ከዋሉ በኋላ የበላቸው ጅብ አልጮኸም አሁን በዩናይትድ ኪንግደም ሊድስ ዩኒቨርሲቲ የፒኤችዲ ተማሪ የሆኑት ዘራ ስላሴ እንደ ኢሳያስ አፈወርቂ ሰዎችን የሚያስሩ መንግስታት እውነተኛ የፖለቲካና ማህበራዊ ተቋማትን ወይም የህግ የበላይነት አይፈቅዱም ይላሉ። አክለውም የኤርትራ ህገ መንግስት ላልተወሰነ ጊዜ መታገዱና የመንግስት ተቋማት ለፕሬዚዳንቱ ጽፈት ቤት ተጠሪ መሆናቸው ከእንዚህ አንጻር መታየት አለበት ብለዋል። ከዓለም አቀፍ መድረክ የተነጠሉት ኢሳያስ ራሳቸውን ከዓለም አቀፍ መድረክ አግልለዋል። እንደ የተባበሩት መንግስታት ድርጅት ጠቅላላ ጉባኤና የአፍሪካ ህብረት ያሉ ስብሰባዎች ላይ መሳተፍ ካቆሙ በርካታ ዓመታት ተቆጥረዋል። የአለም ባንክ ባለፈው ዓመት ባደረገው ግምገማ የሀገሪቱ ኢኮኖሚ ፈተና ውስጥ ነው ብለዋል። የዓለም ባንክ ባለሙያዎች የኢኮኖሚ እንቅስቃሴ ባልዳበረ መሰረት ልማት የተነሳ በመንግስት የበላይ ተቆጣጣሪነት በሚካሄድ ውስን ውድድርና የገቢ እቃዎች ጥብቅ ቁጥጥር ታንቋል ካሉ በኋላ የፋይናንስ ዘርፉ ለረጅም ጊዜ ደካማ ሆኖ ቆይቷል ብለዋል። ፕሬዚዳንት ኢሳያስ ባለፈው ታህሳስ ላይ ከመንግስት ቴሌቪዥን ጋር ጋር ያደረጉት ቃለ ምልልስ ችግሮችን አምነዋል። ከእጅ ወደ አፍ የሆነ ኢኮኖሚ የትም አያደርሰንም። በአሁኑ ወቅት በዚህ ረገድ ከበርካታ የአፍሪካ ሀገራት የተሻለ ደረጃ ላይ አይደለንም ብለዋል። በተጨማሪም ኢሳያስ የሰብአዊ እርዳታን ራስን መቻል የሚለውን መርህን የሚያናጋ ጥገኝነት ያመጣል በሚል ፍራቻ አይቀበሉም። ለብዙ ኤርትራውያን በተለይም ማብቂያ በሌለው ብሔራዊ አገልግሎት ውስጥ ገብተው መላወሻ አላጡ ወጣቶች የዕለት ዕለት ኑሮ በጣም ከባድ ሆነዋል። በአፋኝ አገዛዝ ውስጥ መጻኢ ጊዜያቸውን ብዙም ተስፋ ነጻነት ሳይኖራቸው ይገፋሉ። በፖለቲካዊ እድገት እጦት ግራ የተጋቡ፣ በግዳጅ ውትድርናና በመንግስት የኃይል እርምጃ የተሰላቹ በርካታ ኤርትራውያን ነጻነት ፍለጋ ህይወታቸውን ለአደጋ ያጋለጣሉ። ባለፉት ሁለት አስርት ዓመታት ውስጥ በመቶ ሺዎች የሚቆጠሩ ኤርትራውያን ሀገራቸውን ጥለው በበረሃዎች ውስጥ በማቋረጥ አስተማማኝ መሸሸጊያ ፍለጋ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 አልታየም። ፕሬዚዳንት ኢሳያስ በሀገር ውስጥ ቢሰነዘርባቸውም በተወሰኑ አካላት በተለይም በወታደሩ በገዢው ፓርቲ የቅርብ ሰዎችና እርሳቸውን የብሔራዊ ነጻነት ምልክትና የውጭ ጣልቃ ገብነትን የተቋቋመ አድርገው በሚመለከቱት ወገኖች ዘንድ ድጋፍ አላቸው። ፕሬዚዳንቱ ምዕራባውያን ኃይሎች ኤርትራ በትግል ያገኘችውን ነጻነት ለማናጋት እያሴሩ ናቸው ብሎ በሚያምኑ ዲያስፖራዎች ዘንድም ጠንካራ ድጋፍ አላቸው። ኤርትራ ውስጥ ተስፋ መቁረጥ እየጨመረ ሲመጣ ፕሬዚዳንት ኢሳያስ እንደ ኤሮፓያን አቆጣጠር ከ2014 ጀምሮ ግንባታውን በቅርበት የሚከታተሉት አዲሃሎ ግድብ አቅራቢያ ወደሚገኘው እና ከአስመራው ጠብሎ በሚገኘው መኖሪያ ቤታቸው ከትመዋል። ኢሳያስ እድሜያቸው ወደ ሰማኒያ ሲጠጋ ብዙዎቹ ቀጥሎ ምን ሊፈጠር ይችላል ብለው ይሰጋሉ። የበኩር ልጃቸው ተኪያቸው አድርገው ለማምጣት ያደረጉት ሙከራ እንደ አውሮፓውያን አቆጣጠር በ2018 ለመጨረሻ ጊዜ በተደረገው የካቢኔ ስብሰባ ላይ ውድቅ ተደርገዋል። ነገር ግን አሁን ያለው አገዛዝ ሊተካ የሚችል ግልጽ የሆነ የመተካካት እቅድ ሆነ ተአማኒ የሆነ ተቃዋሚ ፓርቲ በሀገሪቱ ስለሌለ ለብዙዎቹ ከፕሬዚዳንት ኢሳያስ ውጪ የሀገሪቱን የወደፊት እጣ ፈንታ መገመት አዳጋች ሆነባቸዋል። ዘራ ስላሴ ሀገሪቱን ከውድቀት የታደጋት የፕሬዚዳንቱ ጽሕፈት ቤት ነው ሲሉ ያስጠነቅቃሉ።